እንግዲህ እያያችው ነው በየንትኑ የእሱ ብር ተቆጥሮ አያልቅም የእሱ መካዘን ተቆጥሮ አያልቅም ሰው የዚህ ሰውዬ ብር የሁለት ሰውና የሶስት ሰው ሰው ብር አይደለም ከዚህ ጀርባ ብዙ የብዙዎች ልክ እንዳሁን እንደዚህ ልጅ እንደምታዩት ጎዳና ላይ ወጥተው በንብረታቸው እግዚአብሔር መሀሌትና ወንድሟን ያው በነ ዘላለምንና ልውልን ጥሎላቸው እግዚአብሔር ይመስገን ጎዳና ላይ አልወጡም። ግን ቢቆዩ እነዚህ ሰዎች ከእሱ እጅ ቢሆኑ ማንም ሰው ባይፈልጋቸው፣ እንደዚህ ልክ እንዳሁን እንደምናየው እንደ ወንድማችን እነሱም የሚጠብቃቸው ጎዳና መውጣት ነው። ግን እግዚአብሔር ደግሞ አትሰቃዩ ሁለት ዓመት ምንም እንኳን ቢሰቃዩም፣ እግዚአብሔር ይበቃችኋል ባላቸው ሰዓት እንግዲህ እነሱን ጥሎላቸው ዘላለምና ልዑል ጥሎላቸው እንግዲህ ቢያንስ እነሱ እንኳን አሁን የሚያሳስበው የወንድሟ ነው እንጂ የማህሌት ነገር፣ እግዚአብሔር ይመስገን ስለተገኘች። አሁን ከዚህ ጀርባ በጣም ብዙዎች ልክ እንደነ ማህሌት ንብረታቸው ተዘርፎባቸው እንደዚህ ፈላጊ አጥተው የቀሩ ስንት ይኖራሉ። የዚህ ሰውዬ ብር እንግዲህ እንደምታዩት ነው። በእያንዳንዱ ግቢ ሙሉ ግቢ እየተከራየ መካዘኑ እና ይሄ የሁለት ሶስት የአራት ሰው ስንት ሰው ንብረት ብቻ ይመስላችኋል? ሰውየው ስራው ይሄ ነው። እንዴው እግዚአብሔር እግዚአብሔር አጋልጦታል። መቼም እድሜ ለማሌት እና ለወንድሟ እንግዲህ የሱን ጉድ በጣም ብዙ የተሰቃዩትንም እነሱ የሚትረፉ ተብሎ ነው እግዚአብሔር ወደሱ የጠቆመበት እንጂ በጣም ወራዳና ረካሽ ሰውዬ ነው ሲጀምር። ለሰው ልጅ እርራይ የሌለው ሰው እንዴት ነው በሰው ንብረት እንደዚህ የሰውን ልጅ የሚያስቃየው? ዲ ቆም ብሎ ማሰብ ትንሽ እርራይ ትንሽ እንደ ሰው ማሰብ፣ አይምሮ የተነካ ሰውዬ እኮ ነው። ደግሞ ሴትዮዋ ስታወራ እራሱ ምንም አይነት እፍረት እኳን የሌላት ምንም አይነት ወንጀል እንዳልሰራች ወንጀሏን እያመነች የሰራችውን እያወቀች ግን ምንም ንፁህ እንደሆነች እራሷን ትሸፋፍናለች። የኔ ጀግና ዘላለም እግዚአብሔር እድሜ ከጤና ይስጥ። እውነት አንተ ባትደርስባት አሁን ላይ ይቺ ሴትዮ እሷ በሰላም እየኖረች ነው። ልጁን ግን አያችሁት? ጎዳና ላይ ወጥቶ ጭንቅላቱ ተነክቶ በገዛ ንብረቱ። እኔ ግን እኔ አላቅም። ብቻ በጣም በጣም ከሰው ማይንትን ማይሉ በቃ ከሰው ብላችሁ የማትቀይሯቸው ከሰው የማትቀላቅሏቸው እንስሳ ይሻላል ከነሱ። የእውነት እንስሳ እኮ ባለቤቱን ያውቃል፣ ሲመጣ የሚያበላውን ያውቃል። እነዚህ እንደው ትንሽ እንኳን ትንሽ ትንሽ እርራ የሚባል ነገር ያልፈጠረባቸው ሰው በሰው ንብረት ላይ መጥቶ እንዴት ድርቅ የሚለው ጎበዝ፣ በሰው ንብረት ላይ ሲቀጥል ይቺ ሴትዮ አሁን እነሱ ዘላለም ይሄንን ጉድ ስላወጣባት እንግዲህ፣ ሴትዮ በጣም ብዙ ችግር እንዳለባት ዝም ብላችሁ እዩት። በጣም ትቅለበልባለች የምታወራው። ባሏ በእርግጥ ምንም አያውቅም ይመስለኛል እሱ ትንሽ ያወዛግባል ግን ያው ከሱ ደብቃም ሊሆን ይችላል። የምትሰረው ስራ ከመስፍን ጋር ምንም አይነት ግንኙነት የለኝም ምናምን ትላለች ደግሞ ለመሸፋፈን። ግን እነ ዘላለም ደግሞ ይሄንን ሳያጣሩ ደግሞ መቼም ቢሆን አይተዋትም። የዚህ ልጅ ጉዳይ ብቻ እንደዚህ በቀላሉ እንደዚህ የሚተው ነገር አይደለም። እነሱ ደግሞ አንድ ጊዜ ከጀመሩ የሆነ ነገር እስከ መጨረሻው ድረስ ነው እንትን የሚሉት። ሴትዮዋ ሲጀመር ገና ትናንት ላይ ስትመጣ ጀምሮ ምንም አወራሯ ምናምን ስለ እሱ ስለ ማን ነው ይሄ ሌባ መስፍን፣ ስለመስፍን መስፍን ጠበቃ ትቆምለታለች። ምንም ወንጀል የለበትም ምንም እ ምክንያቱም ታውቃላችሁ መስፍን ብር ሲሰጥ ለሰው እንዴት አይነት ምን ያክል ብር እንደሚሰጥ ያው ለሷም እንደዚህ ደግሞ ያለ ብር ስለሰጣት ለሱ ገና የራሷን ወንጀል እንትን ሳትል ለሱ ደግሞ ትሸፋፍናለች። አሁን እነዚህ ሰዎች እያንዳንዱ እያንዳንዳቸው መጣራት ያለበት ጉዳይ ነው። ይሄ እንደዚህ ዝም ብሎ ተሸፋፍኖ ነው የሚቀር ነገር አይደለም። የሰው ህይወት ነው። ሰው ልጅ በንብረቱ በገዛ እንትኑ ጎዳና ላይ ወጥቶ እንደዚህ መሰቃየት የለበትም። መሰቃየት ያለባቸው እነሱ ናቸው። ማፈሪያዎቹ እነ መስፍን ናቸው። ይቺ ወራዳ ሴትዮም እራሷም እንደዚህ መዋረዷን ሲጀመር ዘላለም አይተዋትም። እሷ በምንም ነገር እየሸፋፈነች ነው። ስተቷን እኳን ማመን አልቻለችም። በቃ ልክ ምንም ነገር እንደማታውቅ አስመሰላ ትደባብሳለች። ነገሩን ሁሉ ለማረሳሳ ምናምን ትሞክራለች። ዝም ብላችሁ ካያችኋት ማለት ነው፣ ግን እልም ያለ ልጁን ስታየው ራሱ እንዴት ብላ እንደደነገጠች ከወንበሯ እንዴት እንደተነሳች አይታችኋል። እንግዲህ ይቺ ሴትዮ በዚህ ብቻ ይሄ ብቻ ወንጀል አይደለም የምትሰራው። የለመደ ሰው አንድ ጊዜ ደግሞ የሆነ ነገር ሰር መስራት ከለመደ ሁልጊዜም በልበል ነው የሚለው። አንድ ጊዜ ብር ከለመደች በቃ። ምክንያቱም ብር ሱስ ይሆንባታል። እዚህ ጋር የሰው ልጅ እየተሰቃየ ነው። በንብረታቸው ጎዳና ላይ ወጥተው ብርድና ነፋስ እየተፈራረቀባቸው ነው። ሲላቸው ደግሞ አንድ ክፍል አግተው እዛው ሽንት ቤት እዛው ምግባቸው እዛው መኝታቸው እዛው። እስኪ እንደው ሕሊና ያለው ሰው እንደው እንዴት ነው እነዚህ ሰዎች ለማን ነው የምትናገሩት? ለማን ነው ይህንን እንትን? እኔ ወይኔ አረ እንደው እግዚአብሔር እንዴት ከምን አይነት ጉድን ያመጣብን! ምን አይነት ጉድን ነው ኢትዮጵያ ውስጥ የምንሰማው? ጎበዝ፣ ሰው ለሰው ትጨካክኗል። ሰው በጣም አረመኔ ሆኗል። ሁሉም ገንዘብ አሳታች። የሰው ህይወት እንደዚህ ርካሽ ሆነ በቃ። አቤቱ ጌታ ሆይ! ለአስፊ አይሰጥም የእውነት እንደውም በጣም ጥኑክ ናቸው። እንደዚህ የሚሰቃዩ ልክ እንደ እነ ማህሌት። እግዚአብሔር ብቻ የስራው ይስጣው። ብቻ ለሁላችንም እግዚአብሔር ልቦና ይስጠን። እንደ ሰው እኛ የምናስብበት የሰው ህመም የሚገባን የሰው እንደዚህ መጨካከን፣ አረመኔነት፣ ብር አሳዳጆችን እግዚአብሔር ልቦና ይስጣቸው ብላችሁ ጸሎት አድርጉላቸው። እውነት ልቦና ይስጣቸው። ሌላ ምንም ነገር ማለት አንችልም። አረመኔ፣ ጨካኝ፣ የጨካኝ ጨካኝ። ጌታ ሆይ ልቡና ስጠኝ። ለማንኛውም ጋዜ የዛሬው ቪዲዮን ይመስል ነበረ። ከተመቻችሁ ቪዲዮ ስገቡ ሁላችሁም ላይክ እያደረጋችሁ ጀምሩ ለምታበረታቱ ደግሞ ከልብ ነው ማመሰግነው። ሰላም እና ፍቅር ተመኘውላችሁ። ሰላማችሁ ብዙ ትርፍ ይበል። እወዳችኋለሁ። ባይ ባይ